የተደረገላት እርዳታ ነበር። በአንተ አካውንት ምን ያህል ገንዘብ እንደገባ ማወቅ ፈልገን ነው። ከአረብ ሀገር ከተለያዩ ቦታ በአንተ አካውንት ብር ገብቶላታል። ያው እንደዚህ ብቻ አይደለም ከእንዴት ነው ከመቶ ምናምን ሰው ሀምሳ ሶስት ሺህ ብቻ ነው የገባው? ፕሮሚስ ከገቡ በኋላ ወደ አካውንት ያው ግሩፕ ላይ ሰው ነበረ አባል ነበረ ግሩፖች። ከዛም በኋላ አብዛኞች ቃል የገቡ ናቸው። ደግሞ ደግሞ እያሉ መቼ ነው የጀመረው ማስገባት? መቼ ነው የጀመሩት ማስገባት ማስገባት? እንዳው ስቴትመንቱ ምናልባት አሁን ወደ መንገድ እየሄድኩ ስለሆነ ነው እንጂ ስቴትመንቱን አይቼ በንትን ማለት ይቻላል። አንተ ግን እሷን አናግረሃት ነው አካውንት የከፈትክላት በአካውንት እንዲገባ ያደረግከው? አናግረሃታል? እሷን አውርተናል። ከዛ ጓደኞቿና ባለቤትህ ናት ያደረገችው ግን ለምንድን ነው በራሷ አካውንት ያልገባው? ለምንስ ነው በእናቷ አካውንት ያልገባው? በማንስ ፍቃድ ነው እናንተ ገንዘብ ያዋጣችሁላት? ምን ስለሆነች ልጅቷ? መንግስት እያሳከማት ያለች ልጅ ናት። እናንተ በምን ሰበብ ነው የተሰበሰበላት ገንዘብ? ሰበቡ ምንድን ነው? በእኛ ዝም ብሎ ይሄ እንትን ያለው ሲጀምር እርዳታ ያደረጉት ቤተሰብ ናቸው። የራሱ እንደዚህ ያጎት የአክስትሊ ምናምን የሰፈር አካባቢ ይሆንላቸው እንጂ አብዛኞች ሌሎች በፕሮሚስ ቃል እየገቡ ወደ ኢትዮጵያ ምናምን ስትገባ በቃል ይችላል። አሁን አንተ ጋር ያለው ሀምሳ ሶስት ሺህ ነው። እሱ ቤተሰብ አይደለም ያዋጣላት። ከብዙ አገር ከቤሩት ባህሬን ኩዌት ምናምን ምናምን ተብሎ ይኸው ቁጥሮቻቸው እዚህ ጋ አሉ ከእንደዛ ነው የተዋጣላት አሁን ይኸውልህ እኔ ወንድም አሁን አንተ ለባለቤት ነፃነት ስትል እኔ እያንዳንዳቸውን ደውዬ አናግራለሁ ሲጀመር ነገር ግን የገባውን ብር ምናልባት አንተ ኖቲስ ያላደረግከው ካለ ቼክ አድርገህ ለእሷ የገባ ብር በጠቅላላ በእናቷ ስም አስተላልፈ ሪሲት እንድትልክ አለበለዚያ ግን ባለቤት በወንጀል እንደምትጠየቅ ይሄ ወንጀል ነው። ጀመር ራሽ መንግስት አካል ማለት ነው ብትሆንስ፣ ጠይቃሃት አንተ ልጅቷ ያለችው ጉዳት የደረሰባት እዚህ ነው። እርዳታ ቢያስፈልጋት መረዳት ያለበት እዚህ ነው። ምን ልትረዷት ነው እናንተ፣ ምን ልትረዷት? አዳምጠኝ ወንድም፣ ምን ልትረዳት ነው እዛ? ምን ምን ልታደርግ ለሶስት ወር ማለት እኮ ልጅቷ ከተቃጠለች እኮ እኛ ጋር ስትደርስ በወሯ ነው። አሁን ኦልሞስት ሁለት ወር አይሆንም ሶስት ወር እንግዲህ፣ እነሱ ከአራት ወር የጀመሩ ናቸው መሰብሰብ። ደግሞ በጣም እርግጠኛ ነኝ ሀምሳ ሶስት ሺህ ብቻ አይደለም። ይሄንን ደግሞ እያንዳንዱን ሰው እዚጋ ያለውን እየደወልኩኝ ይጠይቃሉ። አንተ ግን ስቴትመንት ትልክልናለህ። አንደኛ ለባለቤተ ስትል እኛ ማናት ሁባባ ገባች አልገባች ምን አለች ስለሱ አይደለም። እናንተ ግን እኛ እዚህ ጋር ቁጭ ብለን ልጅቷ አገር ስትገባ ተባብረን መተባበር ያለብንን ነገር እናደርጋለን ብለን ተናግረን እያለ ከኛ ቀድማችሁ ከፍታችሁ አካውንት በያው ሰው የሚያውቀው እንረዳለን ያለው እኛ ነን። ስለዚህ እኛ የሰበሰብን ነው የሚመስለው። ማሚ ቤት ነው ነገር የተደረገው፣ የነበርነው ሶስት አራት ሰዎች ነን። አሁን እኛ ነን ማለት ነው ሰብሳቢዎቹ በእኛ ስም ነው እየሰበሰባችሁ ያላችሁት ወይስ በማለት ምን ማለት ነው? አንቺ ሆስፒታል የሄድኩኝ ጊዜ አይዋ አዎ። ግን ስለ ገንዘ አንተ ነግረህኛል። ያን ጊዜ አካውንት ገፍተህ እንደምትሰበስብላት ነግረህኛል። ከዛ ስንጀምረው

ኮፋቹ አምሱ ናት። በፍላጎቷን ያደረገችው ማንንም ሳታናግር ያስጠይቃታል። ይሄ በህግ ብዙ ነገር ስላወራ በፊት መጀመሪያም ላይ ብዙ ነገር ስለመከርሽኝ አሁን አጋጣሚ ሪሞትሪያ አካባቢ እየሄድኩ ነው ትራንስፖርቱ ምናምን ከያለበት ቦታ ወር ስለሆነ ሰኞ መለሳለሁ። ሰኞ እንደተመለስኩ ላላላላ እስከ ሰኞ አንጠብቅም እኛ ምክንያቱም ሞባይልህ ላይ ያለ ነገር ነው የምታደርገው። ልጅ እንደምትመጣ እህትህ ምን ላይ ናት በይው። ምንድን ነው ያለችው? የምታውቀው ነገር አለ። አሁን አንተ እህት ዛሬ እየገባች ነው። አንተ እሷ እዛ ከመድረሷ በፊት አስተላልፈን ሪሲቱ ካልደረሰኝ እጭ ባለቤትህን እኔ በህግ እንደምጠይቃት ወቅት ዛሬ ምክንያቱም ስማችን ጠፍቷል። ስማችን የጠፋው በቀላል አይደለም፣ በኤምባሲ በምን በምን፣ ልጅቷ ኤምባሲ ድረስ ነው የተናገረችው፣ በስሟ ገንዘብ ተሰብስቦ እንዳልደረሳት ከእናንተ ጋር ሳይሆን እናም ደረጃ አዲስ አበባ መጥቼ ሁሉም በምጠይቅበት መንገድ እንዳለ። አሁን የስራ ፍቃድ እየጠየቅኩ ነው። ይሄ ኑሮ ብዙ ፕሮሰን ለማድረግ ግልጽ የሆነ ነው። ምንን ምንን ምንን ምንድን ነው የምትጠይቀው? እናንተ በለግም የፈለግከውን ጠይቅ አንተ። እሷ በደረሰባትም ጉዳይ ሆነ በሌላም ጉዳይ የፈለግከውን በፈለግከው መንገድ ትጠይቃለህ። አሁን እኛ ስለ ራሳችን ነው ምክንያቱም ራሳሁ ነው ያሰባሁወንድማመሲ። ታውራው ቆይ ይ ሰላም ወንድም እንዴት ነህ? ኦኬ። እኔ መሲ ይባላል። ይኸውልህ ከአሁን ወደዚህ ወደዚህ ሳይሆን፣ አንደኛ እኛ ደረሰኝ ግሩፓች ውስጥ ገብተን እያንዳንዱ ነገር ደረሰኙ እንዲወጣ እናደርጋለን። አንደኛ ሁለተኛ ደግሞ አንተ አካውንት ላይ ያለውን ብር ልጅቷ ዛሬ የምትገባለች፣ ብሩን በእጇም ቆጥር ትሰጣታለህ። ሁለተኛ ሶስተኛ ነገር ደግሞ የመንግስት አካል ነኝ ብላል። የመንግስት አካል ደግሞ ሶሻል ሚዲያ ላይ መጥቶ በስሙ ብር አይሰበስብም። አንደኛ ይሄንን አርመው። ኦኬ። ሲቀጥል እኛ እየጠየቅንክ ያለ ነው፣ ስለ እህትክ ነው። ኦኬ። አንተ ነህ ተፋልመህ እንትን ማለት የሚገባችሁ። ስንሰራ ንጹህ ሆነን ተወዱናላችሁ። አካላችን ሲጎድል ደግሞ በእኛ መሸቀል አይቻልም። ስለዚህ አንተ አካውንት ላይ የገባውን እኛም ከባንክ እናስወጣለን። አዳምጠኝ። እኛም ከባንክ የገባውን እናስወጣለን አንተም አካውንት ላይ የገባውን ብር ከቀኑ ጀምረን እናወጣለን። በዚህ ዙሪያ እጃችሁ ያለበትን ሁሉ ደግሞ ምን እንደምናደርጋችሁ እናውቃለን። ወንጀል ወንጀል ነው። ተግባባን። ስለዚህ ቀብር እየልቁ ነው ምናምን በቁሞ ያለን ሰው ድረስላት። መጀመሪያ ለህትክ ቀብሩን ተውና፣ አሁን ያነገርነን በሞባይል ትራንስፈር ማድረግ ቢሆን በምንም ብሩን ታወጧለን። ጨርሰናል በስሟ

እህትን በግህት ከመጠየቃቸው በፊት ሙኒቴ ስንት ብር ነው? ስንት ብር ነው? አሁን አንተ የምታስታውሰው ምን ያህል ብር ነው? አዎ፣ ምን ያህል ብር ነው? በሰላም እያወራህ አይደል ሙኒት፣ ስንት ብር አለ የነገርእማቀው እማውቀው ሃምሳ ሦስት ሺህ ነው፣ የቀረውን አላውቅም እያለ ነው። ቼክ አድርገህ ዛሬ አስተላልፈህ ወረቀት ላክልን፣ አለበለዚያ ግን ነገ ጠዋት እህት ማነው ባለቤትህን፣ ወላሂ አዚም ወላሂ ኤምባሲ ሄዳ በህግ እንደምትጠየቀው እኔ እስፔሻሊ አልፋታትም ነገር ነው ለመልካም ስናደርገው እናንተ ደግሞ ወደ ሌላ አዞራችሁት።